የአማራ ፋኖ እያደረገ ባለው ውጊያ አስደናቂ ድሎች ተመዝግበዋል። በጎጃም መቶ አለቃ አበበ ሰው መሆንና መቶ አለቃ ገረመው አጋዥ የተጣመሩበት ኦፕሬሽን እየተደነቀ ነው። ዝርዝሩን ይዘናለን። የአማራ ፋኖ ትግል ያንበረከከውና ሚናይለሽ ያደረገው የበዓዴን ብልፅግና ስብስብ ሌላ ቁማር ጀምሯል። ይህንን የተመለከተ መረጃ እናስደምጣቸዋለን። ሕወሓት ሌላ ዛቻ አስተላልፏል። አደራዳሪዎችንም አስጠንቅቋል። በቆይታችን እናነሰዋለን። የኢትዮጵያውያን ስቃይ በማይናማር ቀጥሏል። መንግስት ዜጎቹን ለማዳን ቸልተኛ ሆኗል ተብሏል። የመረጃችን አካል ነው። የአየር ማረፊያ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 የአማራ ፋኖ በጎጃም የአዲስ ዓለማየሁ ሰባተኛ ክፍለ ጦር ሁሉም ብርጌዶች በድል የታጀበ ውጊያ ማድረጋቸው ተሰምቷል። የብልጽግናው መንግስት በቀጠናው ከፍተኛ ኃይል ከባድ መሳሪያ ጋር ያሰማራ ሲሆን ነበልባሉ ፋኖ መውጫ ማግቢያ ሲያሳጣው፣ ውላልነ የተባለው አዋበል መብረቁ ብርጌድ ሉማሜ ላይ ጠንካራ ውጊያ አካሂዷል። ተርላጓሉ ብርጌድ የጎራና የምስጥ በተባሉ ቦታዎች ላይ ከአገዛዙ ሰራዊት ጋር ተፋልሟል። የቦቅላ አባይ ብርጌድ ጥቁር አንበሳና ተርላጓሉ ብርጌድ አንበር ላይ ከወራሪው ኃይል ጋር ከባድ ትንቅንቅ ያደረጉ ሲሆን የባሶ ሊበኑ አብራጅት ብርጌድ ኮርክ እና የላም ገጂ ላይ ጠላት ቁም ስቅል ሲያሳየው ውሏል። በዘፈቀደ የሚተኩሰው የአብይ ሰራዊት ከ22 በላይ መድፍን የተኮሰ ሲሆን የማህበረሰቡን በግ ፈረስና የቀንድ ከብቶች የገደለ ሲሆን የንጹሐንም ቤት አፍርሷል። የጨነቀው የጠላት ኃይልም በኤምዞ 23 መድፍና ሌሎች ከባድ መሳሪያዎችን ከየትኖራ በማንቀሳቀስ ሲጠቀም ቢውልም ፋኖ ለቁጥር የሚያዳግት አስከሬና ቁስለኛ አሸክሞታል ነው የተባለው። በነበረው ውጊያ አምስት የጠላት ቃኝና መሀንዲሶች በዘሪሁን 13 ሙሉ ለሙሉ ተደምስሰዋል። ይህ ውጊያ 100 አለቃ አበበሰው መሆን የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊና 100 አለቃ ገረመው አጋዢ አበጀበለው የአዲስ አለማየሁ ሰባተኛ ክፍለ ጦር ዋና አዛዥ በበላይነት እንደመሩት የአዲስ አለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ እንደሰው ታምሩ ገልጸዋል። በቀጠናው በህዝብ ጥላቻ ያበደው ዘራፊ ቡድን ግፉን ቀጥሏል። ለህዝብ ጥልቅ ጥላቻ ያለውና የህዝብን አገልግሎት መስጫ ተቋማትን ማውደም ባህሪው የሆነው የአሸባሪው የአብይ አህመድ አስተዳደር በተላላኪ ሰራዊቱና በአካባቢው ተወላጅ ባንድ አመራሮችና ታጣቂዎች አማካኝ አማካኝነት በሳት ማዳንጊያ ህዝብ ላይ ግፍ እየሰራ መሆኑን በአማራ ፋኖ በጎጃም ሶስተኛ ጎጃ ማጎመድር ክፍለ ጦር ስሜነ ደስታ ብርጌድ አሳውቋል። የአገዛዙ ኃይል ንጹሐንንና ንብረቶቻቸውን መዝረፍና በከባድ መሳሪያ ማውደም፣ የዳንጊያ ጤና አጠባበቅ ጣቢያን መዝረፍና ማውደም፣ ህዝብ የህክምና አገልግሎት እንዳያገኝ ካለው ፍላጎት የተነሳ የጤና ጣቢያ ባለሙያዎችን ከስራ ማገር፣ ጤና ጣቢያውን አገልግሎት የሰጠበትን የጤና መድን፣ የእናቶች አገልግሎት፣ የድሃ ድሃና የስታፍ ሰራተኞች የህክምና ክፍያ ባለመመለስና ጤና ጣቢያውን በማደየት ጤና ጣቢያውን አገልግሎት አገልግሎት እንዳይሰጥ ማድረግ፣ ለጤና ጣቢያ አገልግሎት የሚሰጠውን አምቡላንስ ከህዝብ ነጥቆ በመውሰድ ለአሸባሪዎቹ የጸጥታ አካላት የስምሪት ማመላለሻ፣ ለብልጽግና አመራሮች የቢራ መጠጫ ወደ ግሮሰሪ ማመላለሻና አስቤዛ መጫኛ ማድረግ፣ ከተጀመረም ረጅም ጊዜ ያስቆጠረውን የአሰም ጤና አጠባበቅ ጣቢያ ግንባታ ማስቆም፣ በማዳበሪያ ስም ያልተገባ ከፍተኛ ገንዘብ በማስከፈል ህዝቡን መዝረፍ፣ ህዝቡ ወደ መሰረታት እንጅባራ ከተማ በመግባት እንዳይገበያይ እና የህክምና አገልግሎት እንዳያገኝ ማድረግ ከግፎች ውስጥ የሚጠቀሱ ናቸው ተብሏል። የአማራ ህዝብን ትግል ጠልፎ በመቁረጥ የዳበረ ልምድ ያለው በአዴን ብልጽግና አሁንም ከዚህ ርኩስ ግብሩ አልተመለሰም ተብሏል። የደረሰበትን የመንግስታዊ መዋቅር ወረራ ለመቀልበስ እየተፋለመ ያለው አማራ በትግሉ እያስመዘገበ የመጣው ድል በበአዴን መንደር ከፍተኛ ሽብር እንደፈጠረ ይነገራል። በደረሰበት ሽንፈት የተንኮታኮተው በአዴን ድንኳን እየጣለ ዋይታ ተቀምጧልም እየተባለ ነው። ባለፉት ጊዜያት አቀኛ የአማራ ታጋዮችን እያሳደደ በመግደል እና በማስገደል የኖረው ይህ መዋቅር ነፍጥ ትግሉ ተቀጣጥሎ በተጀመረ ማግስት ያደገበትን እና የኖረበትን የስድ አይነት በህዝቡ ላይ እያወጣ ሲሳለቅ እንደነበር ይነሳልም። በተለይም ከአማራ ህዝባዊ ስሪት ሳያፈነግጥ ከቀደምቶቹ የወረሰውን የፋኑነት እሴት ይዞ እየተፋለመ የሚገኘው የጀግኖችን ስብስብ በዘራፊነት በመፈረጅ ንቀቱን ሲያሳይ እንደነበር ይታወሳልም። አማራን ለመጨፍጨፍ በወረራ መልኩ የመጣው የብልጽግና ገዳይ የገደላቸውን ንጹሐን የፋኑ ለማስመሰል ሲጋጋጥ ከርሟል። በተለያዩ የክልሉ ግዛቶች በአገዛዙ ጦር የወደሙ ተቋማትን ፋኖ ያጠፋቸው ለማስመሰልም በተደጋጋሚ ጊዜ ሞክሯልም። ከዚህ ተሻግሮ ከጀርባ ያልወከለውንና የማ ከማይ ወክለውን የብሔር ታልጋ ለጥፎ መንግስት ነኝ ከሚል አሸባሪ ጋር እየተፋለመ ያለው የአማራ ህዝብ የህልውና ጠበቃ ለሌሎች ብሔሮች ስጋት እንደሆነ ትርክት ፈጥሮ በየአዳራሹ እንዲለፈፍ አድርጓል። ከአማራ ህዝብ በተቃርኖ የቆመና ከልክ ያለፈ እብሪት ወጥሮት የከረመው በአዴን ብልጽግና በተወሰደበት ተከታታይ እርምጃ ያበጠው ትዕቢቱ ፈንድቷል። የቀደመ ስድቡና የጥላቻ ዘመቻው ቀንሶ በጭንቀቱ ጊዜ ወደሚጠቅመው የተለመደ ልመና ተሸጋግሯል። እየተቀለሰለሰ የሚያቀርበውን ልመና እንደ ሰላም ፈላጊ ቡድን አስደርጎ በአገዛዙ ልሳናት በኩል ደጋግሞ እያስነገረ ነው። የአማራ ህዝብ የጀመራቸውን ትግሎች እንደሚያስቀጥልለት በማመን ደጋግሞ እድል የተሰጠው ካህዲው በአዴን ብልጽግና ግን ትግሉን ቀርጥፎ በመብላትና ወደ ተላላኪነቱ በመመለስ ደጋግሞ ክህደት ፈጽሟል። አሁንም ከትላንቱ የተለየ ባህሪ እንደማያመጣ የታወቀ ቢሆንም ቀበሌ የመድረስ ህልም ፈጥሮ መጥቷል። የአማራ ህዝብ እንደ ትላንቱ ትግሉን ከሀቀኛ ልጆቹ ነጥቆ ለካሃዲው የሚሰጥበት አንድም ምድራዊ እድል እንደሌለ ግን ይታወቃል። የህዝብን ህልውና ለማስጠበቅ እየተከፈለ ባለ ደም ላይ በአዴን ለማትረፍ የሚሯሯጡ ሰዎች ትግሉ ከዋነኛ ግቡ የሚነጥል የትኛውም መንገድ ተቀባይነት እንደሌለ ማወቅ አለባቸው ተብሏል። በአማራ ህዝብ ቀጣይ የጣፈንታ ላይ የመወሰን ብቸኛ መብት ያለው በየዱር ገደሉ እየተዋደቀ ያለው ፋኖ መሆኑንም እንዲገነዘቡ ይፈለጋል። የተጀመረው ትግል በተለመደ በአዴናዊ ተንኮል መጠለፍ የማይችል ከፍታ ላይ ደርሷል። ሆኖም መጠለኛ የስልጣን ጊዜ ለማግኘት የሚደረገው መፍጨርጨር ትግሉን እንዳይጎትት ማድረግ ግን ተገቢ ነው ተብሏል። ህዝባዊ ወያኔ ሐርነት ትግራይ ህወሀት የፕሪቶሪያ ስምምነት አደራዳሪዎች ትጥቅፍቱ ከማለት ውጪ ስምምነቱ በፓኬጅ ወይም በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ። ብሔራዊ አንድነታችን፣ ሉዓላዊነታችንን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ከፍተኛና መካከለኛ አመራሮች ተሳትፈውበታል በተባለው ስብሰባ ማገባደጃ ባለ አስር ነጥብ የአቋም መግለጫ አውጥቷል። አቋሙ ካንጸባረቃቸው ጉዳዮች አንዱ የፕሪቶሪያ የሰላም ስምምነት አንዱ ሲሆን ሙሉ በሙሉ አልተተገበረም ሲል በመግ ለመግለጽ ላለመተግበሩም ሶስት ምክንያቶችን አስቀምጧል። በአቶ ጌታቸው ረዳ የተመራውን የጊዜያዊ አስተዳደሩን ተቆጣጥሮት የነበረው የፓርቲው አንዱ ቡድን በመጀመሪያ ምክንያትነት ያስቀመጠው መግለጫው። በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት በኩል ስምምነቱን ለማስፈጸም ቁርጠኛ ለመሆኑ ነው ሲል ገልጿል። በሦስተኛነት የቀረበው ምክንያት ደግሞ የፕሪቶሪያ ስምምነት አደራዳሪዎች ችግር ነው ያለ ሲሆን፣ ትጥቅፍቱ ከማለት ውጪ ስምምነቱ በፓኬጅ እንዲፈጸም ያሳዩት ዝግጁነት ውስን ነው ብሏል። እነዚህ ችግሮች ተመጋግበዋል። ስምምነቱ እስካሁን ሙሉ በሙሉ እንዳይተገበር አድርገውታል ሲል ገልጿል። ሌላኛው በአቋም መግለጫው የተካተተው ነጥብ ደግሞ የፓርቲው ዕውቅናን የተመለከተ ሲሆን እውቅና የሚወሰነው በትግራይ ሕዝብ ነው ብዬ ነው የማምነው ሲል ገልጿል። የምርጫ ቦርድ የፕሪቶሪያ የሰላም ስምምነት በሚጻረር መልኩ ሁኔታውን ወደ ተራ የቴክኒክ ጉዳይ እንዲያመራ በማድረግ እንዳዲስ ተመዝገቡ ማለቱን አወግዛለሁ ብሏል። በፕሪቶሪያው ስምምነት መሰረት ህጋዊ ሰውነቱ ወደነበረበት እንዲመለስም ጥሪ አቅርቧል። በተጨማሪም ፓርቲው የትግራይ ሕዝብ ህልውና እንዲሁም የራስን እድል በራስ የመወሰን መብቱን ለማረጋገጥ የ የማደርገውን ሰላማዊና ፖለቲካዊ ትግል አጠንክሬ እቀጥላለሁ ሲል አስታውቋል። የባከኑ ጊዜያትና ያመለጡ እድሎችን ለማካካስ እሰራለሁ ያለው ህወሓት ውይይቱ የህዝቡን ጥያቄዎች ደረጃ በደረጃ ለመፍታት ተጨባጭ እርምጃ እንዲወስድ የሚያስችል መሆኑንም ገልጿል። በሚያንማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ያሉ ኢትዮጵያውያን አሁንም የስቃይ ጊዜን እያሳለፉ ነው ተብሏል። ከስደተኞቹ ውስጥ አርባ አንድ ያህሉ ወደ ታይላንድ ተሻግረዋል። አሁንም በታጣቂዎች እጅ ከሚገኙ ከሰባት መቶ በላይ ኢትዮጵያውያን ውስጥ ሶስት መቶ ያህሉ በሁለት ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ ምንጮች ለቢቢሲ ተናግረዋል። በደቡብ ምስራቅ ሲዋ ሚያንማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት ሁለት 17 ዓመተ ምህረት ነበር። ዴሞክራቲክ ካረምቤን ቮለንት አርሚ ዲኬቢኤ እና ቦርደንጋርድ ፎረስ ቢጂኤፍ በተባሉት ሁለት የተለያዩ ታጣቂዎች እጅ የሚገኙት ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ ነው። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡ የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተሟጽናቸውን ሲያቀርቡ ነበር። ኢትዮጵያውያኑ ከሚያንማር ወደ ሀገራቸው ለመመለስ በመጀመሪያ ጎረቤት ወደሆነችው ታይላንድ መሻገር አለባቸው። በዚህ ምክንያት ተጎጂዎችን ወደ ሀገራቸው የመመለስ ተግባር የሚያንማር የታይላንድ እና የኢትዮጵያ መንግስታት ቅንጅትን የሚጠይቅ ነው። የሶስት ሀገራትን ትብብር የሚጠይቀው ይህ ተግባር በሚያንማር በተፈጠረው የመሬት መንቀጥቀጥ ምክንያት መጓተቱን ቢቢሲ ያነጋገራቸው በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች ገልጸዋል። ከዚህ በተጨማሪ ኢትዮጵያን በታይላንድ ያሉ የዲፕሎማቲክ ስራዎች የሚሸፍነውና በህንድ ኒው ዴልሂ የሚገኘው ኤምባሲ በቶሎ ተወካዮችን አለመላኩ ተጎጂዎችን በቶሎ ወደ ሀገራቸው እንዳይመለሱ እንቅፋት መሆኑን ምንጮቹ አስረድተዋል። ምንጮቹ ገለጻ የኢትዮጵያ መንግስት ተወካዮች በቶሎ ወደ ታይላንድ ያልተጓዙት ሁሉም ተጎጂዎች በአንድ ጊዜ በሚወጡበት ጊዜ የመምጣት ፍላጎት ስላልነበራቸው ነው። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አበበች ሲመል ደግሞ ከውጭ ጉዳይ ሚኒስትር ኃላፊዎች ጋር በነበራቸው ንግግር የበጀት እጥረት ጉዳይ እንደተነሳላቸው ለቢቢሲ ተናግረዋል። በሚያንማር ወደ ታይላንድ ባንኮክ ከተማ ለሚደረግ የአንድ ሰው ጉዞ 35 ሺህ ባት የታይላንድ ገንዘብ ወይም 1100 ገደማ የአሜሪካ ዶላር ያስፈልጋል። በዚህ አሰራር መሰረት የመጀመሪያዎቹ 41 ኢትዮጵያውያን ተጎጂዎች ዛሬ ማክሰኞ ሚያዝያ 28 ቀን 2017 ዓ.ም ተመረጥ ከሚያንማር ወደ ታይላንድ መሻገራቸውን ምንጮችና የቤተሰቦች ኮሚቴ ለቢቢሲ አረጋግጠዋል። ትኬት ያላቸው ኢትዮጵያውያንን ወደ ሀገር ቤት የመመለስ ተግባር በሚቀጥለው ሳምንት ይጠናቀቃል ተብሎ እንደሚጠበቅም አክለዋል። ተጎጂዎቹን በመመለስ ላይ የተሰማሩት በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች እንደሚናገሩት ትኬት የሌላቸው ቀሪዎቹ ከ400 በላይ ኢትዮጵያውያን የሚመለሱበት መንገድ እስካሁን ቁርጥ ያለ መፍትሄ አልተገኘለትም። አንድ ምንጭ አሁን ላይ 400 እና 500 ገደማ የሚሆኑ ኢትዮጵያውያንን ትኬቶች ወጪ ለመሸፈን የሚያስችል ገንዘብ የለንም፣ ገና እያሰባሰብን ነው በማለት ለቢቢሲ ተናግረዋል። ብዙ ትኬቶችን ቀጥታ ከአየር መንገዱ የምንገዛ ከሆነ 20 በመቶ ቅናሽ እንደሚያደርጉ ነግረውናል፣ ሲሉም ከኢትዮጵያ አየር መንገድ ስለሚገኘው ቅናሽ አብራርተዋል። ደላሎች ስራ እናስቀጥራቸዋለን በማለት በርካታ ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎችን በሚያንማር ወደሚገኙ የማጭበርበር ካምፖች በመውሰድ በበይነመረብ አማካኝነት ወንጀል እንዲፈጽሙ እንደሚያደርጓቸው መዘገቡ ይታወሳል በተጨማሪም የወንጀል ቡድኖቹ ተጎጂዎቹ ላይ አካላዊና ስነ ልቦናዊ ጥቃቶችን በመፈጸም እንደሚያሰቃዩቸው ቢቢሲ ያነጋገራቸው ኢትዮጵያውያን አመልክተዋል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸችም። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌ ሶቪያ እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። የዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ቮሮኒዝ ከተሞች ከንቲባዎችም የድሮን ጥቃት ይላማ ሆነዋል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረ ገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሶስት ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል